ሰላም ሰላም፣ ውድ ጓደኞቼ ውድ ዩቱብ ተመልካዮቼ እንዴት ናችሁ? ልጅ ሰላም ናችሁ? የኔ ጋር እግዚአብሔር ይመስገን ሰላም ነኝ፣ አስቴር ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ዛሬ ቁርስ ከኔጋ በጣም አሪፍ የሀገሬ ገንፎ ነው የምሰራው ማለት ነው። በጣም ረጅም ጊዜ ሰርቼ ያላቁም ናፍቆኛል፣ በናፍቆቱ ነው የምሰራው። እንደምትወዱት ተስፋ አድርጋለሁ እናንተም ቪዲዮ እስከ መጨረሻ ተከታተላችሁ ያለው ኮሜንት ለምትሰጡ ለምታበረታቱኝ እጅግ በጣም አርጌ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑበት እና ጠይቃችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር መልካም ቆይታ እንደምትወዱት ተስፋ አድርጋለሁ። ረጅም ጊዜ ገንፎ ዘርጨ ያላቀው እንደምትወዱ ተስፋ አድርጋለሁ። እስከ መጨረሻ ከኔ ጋር ቆዩ። ጨው ካደረኩ በኋላ በጣም ስለፈላለኝ ዱቄቱን ጨምሬ በደንብ አርጋ ማስለዋለሁ ማለት ነው። ቪዲዮ እንዳይረዝምባችሁ አሳጥረዋለሁ እስከማሽ ድረስ ከዛ በደንብ አርጋሸዋለሁ ማለት ነው። ቶሎ ቶሎ ብዬ ከዛ በደንብ አርጎ ማሸት ነው። ከምንም በላይ ገንፎ ማለት ነው። ከዛ እንደዚህ እያደረጉ በደንብ አርጋሸዋለሁ ማለት ነው። ቶሎ ቶሎ ብዬ ያሻዋለሁ ማለት ነው። ፍርኖ ዱቄት ስለሆነ ይጓጉላል፣ ቶሎ ብሎ ይጓጉላል ማለት ነው። ያው እንደ እንደኛ ጋር የተዘጋጀ የገንፎ ዱቄት አይደለም፣ ፍርኖ ዱቄት ነው ይሄ ማለት ነው። ከዛ በደንብ አድርጌ ያሸዋለሁ ማለት ነው። ቪዲዮን አሳጥራለሁ እስከም በስል ድረስ ጊዜ ስለሚፈልግ ከዛ በደንብ አድርጌ ያሸዋለሁ ማለት ነው። እንደምታዩት አሁን እየበሰለ ነው። አሁን እንግዲህ በስሏል። አሁን ላወጣው ነው። ቪዲዮ ተቋርጦብኛል በጣም ይቅርታ። እንደምታውቅ ጨርሻለሁ ማለት ነው። ይህን ይመስላል የዛሬ ገንፎ፣ ቁርስ ከኔጋ ብያለሁ። ተጋበዙልኝ። እንደምትወዱት ተስፋ አድርጋለሁ። ስህተት ካለም ደግሞ አርሙኝ። ውድ ተመልካዮቼ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከ ምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ለምታባረታቱኝ ኮሜንት ለምሰጡኝ እጅግ እጅግ በጣም አድርጌ አመሰግናቸዋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከእኔ በላይ ደግሞ ፈጣሪ ውደዳችሁ እያልኩ ሰናበታችኋለሁ። ሰላም ሁኑልኝ።